አሰላሙአለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ ወደ ቲክቶክ ቤተሰቦች ሰላም ናችሁ አላሁ እኔ ደህና ነኝ አልሐምዱሊላህ በድጋሚ ተመልሼ መጥቻለሁ ወይ ዛሬ ደግሞ ወደ ሞቴ ሞቴ የሚባል ሀገር ያው አቅጣጫው ወደ መካነሰላም የሚሆን ሀገር ነው ብለውኛል ለመጀመሪያ ጊዜ ልልክ ነው ሞቴ የሚባል ሀገር የሚሄድ ማለት ስሙን አስተካክየ መስጠት መጥራቴን አላቅም ስንት ወሰደበት 76986 ብር የወሰደ ከነ ትራንስፖርቱ ቃ የማሳያችሁ ይሆናል። አብራችሁ ቆዩ። አስቤዛ ነው፣ ብዙ ዕቃ የለውም። ያኔ አስቤዛና ፍራሽ ምናምኖች ናቸው። ከኔ ጋር የወጣ ይወጣቃ ትንሽ ነው ማለት ነው። እዚህ ጋር ከአስቤዛው ስጀምር በርበሬ 5 ኪሎ አላት በ750 ሂሳብ 5 ኪሎ በርበሬ ከነቅመሙ አላት። እዚህ ጋር ፕሮግራም ቢቤ ተሰብስ ስላለ እንግዲህ ያለችኝን ስለለመነች ነው። እርጥብ ሽንኩርት አለ አምስት አምስት ኪሎ በላይ ነው የገዛሁላት። ኬሚስሪ በኪሎ በብዛት የለም በመደብ የ600 ብር ሽንኩርት እንደዚህ ገዝቼ እላታለሁኝ ማለት ነው። ወደዚህ ስትመጡ ደግሞ ቡና አላት። ቡና በ3 50 የተገዛ 3 ኪሎ ቡና፣ አምስት ኪሎ ስኳር ደግሞ በ170 ብር ሂሳብ። ዘይት ደግሞ ኦማር በሚለው 5 ሊትር ነው ዋጋ 1600 ብር አላት። እሺ ወደዚህ ስመጣ ደግሞ እንትን አላት የትራስ ልብስ የመጅልስ ጨርቁ ነው። ስድስት ፍሬ ነው ያሰራቸው ስድስት ትራስ ስለሆነ ጊዜው በ450 ሂሳብ 6 የትራስ ልብስ አላት። እና ሁለት የፍራሽ ልብስ ደግሞ በ1500 ሂሳብ አላት። አንድ ቤቢን የምፈልገው ብላኝ ደግሞ በምታዩዋት ሁለቷን በ400 ብር ሂሳብ እንደዚህ እጭ ተሰርታላት አለች ማለት ነው። የውጭዋ እንትን ፎጣ ብርድ ልብስ አለቻት በአሪፏ ማለት ነው። ዋጋ 2500 ብር ፎጣ ብርድ ልብስ እዚህ ጋ ደግሞ ብርድ ልብስ አላት 12 ኪሎ 5500 ብር። ደግሞ 45 ምስቷአለች ዋጋ 4700 እረቷ አላት። ቨርሜሎ 400 ሊትር ነው ዋጋ 3000 ብር ማለት ነው። ረከቦቷ የው የሚታወቀው ረከቦት ዋጋ 3900 ብር። ኒኬል ኩባያ አላት 24 ፍሬ 2400 ብር። እዚ ጋ የውሃ ጆቷ አላት በገዛ ዙንም ዋጋ ዋጋ 800 ብር እዚህ ጋር አንድ ደርዘን ከግማሽ ሲኒ አላት በ1500 ብር። አንድ ደርዘን ከግማሽ ሲኒ ማለት ነው ግማሹ ነው፣ 1500 ሲካፈል። እዚህ ጋር አራት ተደራራቢ ትላላት ዋጋ 700 ብር። በነገራችን ላይ ጨምሯል። የሱ ቆይት ያለ ተዛሰብ ሆነ ነው። እዚህ ጋር ደርዘን ማንካ 300፣ የቡና ማንካ 150፣ ሁለት ጭልፋ ደግሞ ትንሽና ትልቅ 500 ብር ሁለቱ በአንድ እዚህ ጋ የረከቦት ስፍራ ሜትሩ አላት ዋጋ 1ሺ8መቶ ብር። እዚህ ጋ ሰኔል 2 ሁለት ሰኔል አላት። ይሄ ሁሉም እቃ በነገራችን ላስተላይዝ ነው ለቤተሰብ ዋጋ 22240 ብር። እሺ ሌላ እዚህ ጋ ያሉት እቃዎቿ እነዚህን ይመስላሉ። ሌላ ያለው ውጭ ላይ ነው። እዚህ ጋ ስራ የክስስራ ሀያ ትክነስ ዋጋ 15ሺ ብር የሚታዩት ሜትርሳ ነው። ቆንጆ ፍራሽ አላት እና ወደ ራ 6 አላት። እዚህ ጋር 2 ክነሷ የሳሎን ፍራሽ አርቻት ዋጋ አላት ማለት ነው። እና እቃዎቿ እንግዲህ እነዚህን ይመስላሉ ያው ፍራሹም ትልቅ ዋጋ ይዞ አለ 15000 ምናምን ምናምን። እቃቿ እንግዲህ እነዚህን ይመስላሉ። ሙሉ በሙሉ ስለተከታተላችሁ አመሰግናለሁ። ቻው።